ዩክሬን እና ሩሲያ ከአሜሪካ ጋር በቢዝነስ መስክ ለመስራት መስማማታቸው ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩክሬንና ሩሲያ ነጋችንን የሚያጠናክረውን የቢዝነስ ስምምነት ለመፈራረም ዝግጁ ሆነዋል ሲሉ ተደምጠዋል። ተንታኞች በበኩላቸው ፕሬዚዳንት ትራምፕ ስልጣን በያዙ በአራት ሰዓት ውስጥ ጦርነቱን አቆመዋለሁ ማለታቸውን በማንሳት ቃላቸውን አልጠበቁም፣ ጦርነቱን አልቆመም ሲሉ በተደጋጋሚ እየተቿቸው ነው አሜሪካ ግን በሰላሳ ቀናት የተኩስ አቁም ስምምነት በእቅድ መልክ አቅርባ የነበረ ሲሆን ዩክሬን ስትቀበለው በሩሲያ በኩል ተቀባይነት ሳያገኝ መቅረቱ ይታወሳል። ትራምፕ በበኩላቸው በኪየቭ እና በሞስኮ መካከል የሚደረገው ውይይት ድርድር ፍሬ አልባ ከሆነ አሜሪካ ከአሸማጋይነት ትወጣለች ሲሉም ተናግረዋል። የቢዝነስ ስምምነቱ ያድጋል ከሚል ውጭ ዝርዝር ማብራሪያ አልተገለጸም። የሶስት ደቂቃው አንድ ሰው በመኪና አደጋ የሚሞትባት የዓለማችን አንደኛ ሀገር። ህንድ ከአሜሪካ በመቀጠል በዓለም ሁለተኛ የመንገድ መሰረተ ልማት ያላት ሀገር ናት። በየሦስት ደቂቃው አንድ ሰው በተሽከርካሪ አደጋ ህይወቱን በማጣት ህንድ በዓለም አቀፍ የትራፊክ አደጋ የሚከሰትባት ሀገር መሆኗን አንድ ሪፖርተር አመላከተ። በአንድ ዓመት በ2023 ብቻ በመንገድ ላይ በተሽከርካሪዎች አማካኝነት ባጋጠሙ አደጋዎች ከ172,000 በላይ ሰዎች ህይወታቸው ሲያጡ ይህም በየቀኑ በአማካኝ 474 ሰዎች እንዲሁም በየሶስት ደቂቃው ደግሞ አንድ ሰው በአደጋ ለመሞት መዳረጉ ተገልጿል። በሀገሪቱ በተጠቀሰው ጊዜ ከ480 ሺህ በላይ ተሽከርካሪዎች አደጋዎች የተመዘገቡ ሲሆን በእነዚህ ሳቢያም ከ170 ሺህ በላይ ሰዎች ለሞት ሲዳረጉ በመቶዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። በዓመቱ በአደጋ ከሞቱት ሰዎች መካከል አስር ሺህ የሚሆኑት ህጻናት ናቸው። በትምህርት ቤቶች እና በኮሌጆች አካባቢ የሚደርሰው አደጋዎች ደግሞ ለሌሎች አስር ሺህ ሰዎች ላይ ጉዳት ሲያደርሱ 35 እግረኞች ደግሞ ለሞት ተዳርገዋል። ሪፖርቱ እንዳለው ከልክ በላይ መፍጠን በህንድ ውስጥ ለተከሰቱት የትራፊክ አደጋዎች ዋነኛ ምክንያት ሲሆን ብስክሌት እና ሞተርስ ላይ የሚደርሱ አደጋዎች የራስ ቅል መከላከያ ኦብ ወይም ሄልሜት ባለማድረግ 54ሺ ሰዎች እንዲሁም 16ሺ የሚሆኑ ደግሞ የመቀመጫ ከመቶ ባለማሰር ለሞት ተዳርገዋል። ሌሎች ለሰው ሞት ምክንያት የሆኑት ደግሞ ከልክ በላይ መጫን 12ሺ ሞት ካለመንጃ ፈቃድ ማሽከርከር ደግሞ 34ሺ አደጋዎች ምክንያት ሆነዋል። የመንገድ ላይ ደንብ ጠብቆ አለም አሽከርከርም ከፍተኛ ጉዳት ማስከተሩን በሪፖርቱ ተጠቅሷል። እንዲህ የመንገድ መሰረተ ልማቷን ለማስፋፋት ከፍተኛ መዋለ ንዋይ በምትመድበው በሀገሪቱ መንገዶች ላይ ለእግረኞችና ለተሽከርካሪዎች አደገኛ መሆኑን በዓለም የሚጠቀሱ መካከል ሆነዋል። በዚህ ምክንያት የትራፊክ አደጋ ከሀገሪቱ ዓመታዊ አጠቃላይ ምርት ጂዲፒ ላይ በሦስት በመቶ የሚሆነው ለውድመት ይዳርጋል። ይህ ከፍተኛ መጠን ያለው ሀብት መሆኑን ባለሙያዎች ይናገራሉ። ህንድ በመንገድ አቅርቦት ከአሜሪካ በመቀጠል ሁለተኛውን ከፍተኛውን የመንገድ መሰረተ ልማት ያላት ስትሆን በሀገሪቱ ውስጥ ደግሞ 350 ሚሊዮን የተመዘገቡ ተሽከርካሪዎች ይገኛሉ። የህንድ የትራንስፖርት ጥናት እና አደጋ መከላከል የሀገሪቱ መንገዶች ሁኔታን በተመለከተ ለዓመታት ባደረገው ጥናት በህንድ የመንገድ መሰረተ ልማት ላይ አሳሳቢ የሆኑ እንከኖች እንዳሉ አመላክቷል። የህንድ መንገድ ዲዛይን ደረጃዎችን በወረቀት ላይ እጅግ ጥብቅ ሲሆኑ ችግር የሚከሰተው መሬት ላይ ተግባራዊ ሲደረግ መሆኑም ተነግሯል።